ነው። እኔ እውነት ለመናገር በሷ ባለችው ልጅቷ አንደኛ ጭንቅላቷ ትክክል አያስብም። ዛሬ የምትናገረው ነገ ደግሞ ትደግመዋለች። አንደኛ ልዑልን ለማወዛገብ ምን እንዳሰበች ከነዚህ ሰዎች ጋር ምን እያቀደች እንደሆነ ለልዑል አላውቅም። ኦሪጂን ልዑል እያንዳንዳቸውን እየያዘ ቅጣት የሚገባቸውን እያስ... እንዲቀጡ እያደረገ ነው በህግ። ግን የኤልሳ ጉዳይ ግን መቼ ነው የሚያልቀው? አሁን ደግሞ ምላብ ነው በቃ። እስካሁን ድረስ ስንት ነገር ስታወራ ቆየች። አሁን ደግሞ የልጁ አንዴን ነፍሰ ጡር አይደለውም፣ አንዴ ደግሞ አባቱ ሌላ ነው በቃ። የዚች ዓለሟ አንድና አንድ ነው ልዑልን ማወዛገብ፣ ወይም የልዑል ከስረው እንዲወጣ በቃ በእሷ ነገር ተስፋ እንዲቆርጥ ይሆን ብቻ አላውቅም። ውዝ ግብግብ እያለገቻቸው ነው ያለችው። የኤልሳ ነገር ወይ ለአባቷ አልሆነች፣ ወይ ለልውላ አልሆነች፣ ወይ ከዛኙ አልሆነች። ልጅቷ መሀል ላይ የሆነ የተናወጣት ነገር ያለ ይመስለኛል። አሁን የምታወራውን ትደግምላችኋለች። አሁን ሰው ጤነኛ ሰው እንደዚህ አይነት በዛ ላይ ተለምና እንደዚህ ሽሩሩ እየተባለች ቅብጥ አለች በጣም። እንደ እንቁላል እንደ እንቁላል ነው የተንከባከቧት። የእውነት ሲበዛ ማር ይመራል ይባላል። አንዳንዴ ትክክል ናቸው። የእሷ ነገር አንገሽግሾኛል። የማንም ይሁን የማንም ከማንም ታርግዝ ከማንም እኛ አይመለከተንም። ልዑልም አይ እንትን አይለውም። የፍሬም ልጅ ነው ብላለች። አሁን ደግሞ የእሱ ልጅ አይደለም ትላለች። ነገ ደግሞ የማን እንደምትል አታውቅም። ምን ማለትም የልዑል ነው ልትል ትችላለች። ልጅቷ እኮ ከቀልቧ እንትን አይደለችም፣ የሆነ የተናወጣት እንትን ነገር አለ እንጂ የምታወራውን እየደጋገመች ነው የምታወራው። ዝም ብላችሁ ደጋግማችሁ ካያችኋት ቃሏ ሁለት ሶስት ነው በቃ። እንደዛ ስትሆን የነበረች ሴት አሁን በደቂቃ ተቀይራ፣ ደግሞ ሌላ ታሪክ፣ ሌላ እንትን እያመጣች የእነሱን ስራ እንትን ለማለት በጣም ብዙ ርቀት እየሄደች በዛ ላይ ልዑል ትናንት እለት የተለቀቀው ቪዲዮ አይታችኋል ብዬ አስባለሁ። እርግጠኛ ነኝ የገዛ ወንድሟ ምን እንደሚያደርግ ወንድሟ ሳይሆን የእሱ ወንድም አሳልፎ በብር ለወንድሙ ለጠላት የሚሸጥ ሲጀመር እነሱ ጋር አብረው የሚሰሩ ሰዎች እያንዳንዳቸው እያንዳንዳቸው በጣም እኔ አሁንማ አሁን አሁን ላይ ሁላቸውንም አየዋቸው። ትልቅ ችግር ያለው ከማን ነው ካላችሁ፣ ይሄ ከኤልሳ ላይ ነው። ኤልሳ አንዴ ከዛ ትሄዳለች፣ አንዴ እዚህ እያለች፣ መሀል ላይ ደግሞ እየተጎዳ ያለው ማነው ልዑል ነው። ልዑል አሁን ላይ ስለ እሷ የሚያስብበት እንትን የለውም። ሙሉ ሀሳቡ ማን ነው ጠላቶችን ወንጀለኞችን ለህግ አሳልፎ መስጠት ብቻ ነው የእሱ እቅድ። እሷ ደግሞ ምን እያሰበች እንደሆነ አላውቅም። በየእንትኑ በየሰከንድ በየ ምን አይነት ተፈጥሮ ነው? ምን አይነት ሰብአውነት ነው ዴ ከሰው አይደለም የተፈጠረችው። ሰው ወንድ ልጅ እንደዚህ እየተሰቃየ በእሷ ዙሪያ ስንት ሰው እየተሰቃየ እያየች ማዘን ሲገባት ጭራሽ እሷ ደግሞ እያጋጋለች፣ እያባባሰች ለእነሱ ከስራ ላይ ስራ እየጨመረች እንደውም ልዑል ትዕግስተኛ ነው። እውነት ለመናገር በጣም ትዕግስተኛ ነው። እንደ ልዑል የታገሳት ሰው የለም። ልሳ እንደ ልዑል ያቀበጣት ሰው የለም። ባል የተባለውን ማንግራም አንድ ክፍል ውስጥ አሽጎ ነው ያስቀመጣት፣ ነፃነቷን አሳጥቱ። እንደዚህ ነው የምትወደው እሷ፣ ይህንን ነው የምትፈልገው። ሰው በራሱ እንትን እንደዚህ በራሱ እጅ እንደዚህ እስር ቤት ይወዳል? በራሱ እጅ ዲ ለአባቱ ያልሆነች ለልዑላት ሆነው ምቺ ሴት ለምንም በቃ ለምንም የምትራራ የሚራራ እንጀት የላትም። ምን እንደሚመኩራት አላውቅም። እኔ ሲጀመር ምንም አሉ ምንም ከልዑል በቃ ከልዑል እንዲርቁ ነው የምፈልገው። ይሄ ልዑልን የሆነ ጣጣ ውስጥ እንትን ሳይከቱ እነሱ በቃ የራሳቸውን ህይወት የራሳቸውን እንትን ራቅ ብለው መኖር ይችላሉ። በየእንትኑ እየመጣች አንድ የእሱ ነው አንድ እንትና ነው አንድ እንትን ነው እያለች ሰውን እያወዛገበች ገና ሌላ ስራ እየፈጠረችባቸው ነው ያለችው። እነሱ አሁን የእሷን ጉዳይ ከነጨራሹ ብሎ ልዑል አንትን ብሏታል። በቃ አስጠልተዋለች። ልዑል አሁን ላይ እየሰራ ያለው ከእሷ ጋር ከእሷ ጀርባ ያለው ወንጀለኞች እነሱን ነው እንጂ የእሷ ነገር አብቅቶለታል። እሷ ግን በጣም አሁንም እሷን እንደሚፈልጋት ምናምን አድርጋ ነው መሰለኝ የምታስበው በጣም የሆነ ያልሆነ ነገር ትተላለች እና፣ መጨረሻ ምን እንደሚሆን አላውቅም። ልጅ እች ነች። አንዳንዴ ዝብር ሲያደርገን የምናደርገው የምንሰራው አናውቅም። የእውነት ግፍ ደግሞ ጥሩ አይደለም። ሲሆን ይሆናል ካልሆነ ደግሞ ትታችሁ ትሄዳላችሁ። ከዛ ውጭ ያልሆነ ነገር እየቀበጣጠረች እርግጠኛ ነኝ ወንድም ወይንትን ወይንትን ይኖራታል። ግን እሷ ግን ምንም ነገር አይመስላትም፣ የሰው ስቃይ የሰውንትን በእሷ ምክንያት ሰው እንደዚህ እንደሚሆን ቼክ አታደርገው። በዛው አንድ ክፍል አስሮ እንትን ይበላት፣ ምን አገባው ልዑሉ። ካምባሌል ሌልሳ ሌልሳ እኔ እኔ እኔ እኔ ነግራቸዋለሁ። ተመልካቾች ይቅርታ አድርጉልኝ። ና ስለ እሷ ጉዳይ ማውራትም አልፈልግም። ሞር እኔ የምፈራለት ልውል የሆነ ችግር ውስጥ እንዳታስገባው፣ ምክንያቱም ይሄ ሰውዬ አልተወውም አሁን ድረስ አልተወውም፣ ኤፍሬም የተባለው ስለዚህ የእሱ ጉዳይ ስለሚያሳስበ የሆነ በቃ ብቻ እንዳያግቱት ወይ የሆነ እንደዚህ ስለምፈራ ነው እንጂ ስለ ኤልሳ ተጨነቂ ወይንት? ብዬ እሷ ምርጫዋን መርጣለች፣ ትሄድ ብዬ እኔ አምኛለሁ። ልውልም እንዲዘጋጋ የራሱ አዲስ ህይወት እንዲመሰርት የተቻለውን ሁሉ እንትን እና እንትን እንላለን እንጂ ስለ ኤልሳ ያበቃ ነገር ነው። በቃ ሰው ትመክረዋለ፣ ትመክረዋለ። ካለዛ ምንም ልታደርገው አትችልም። ትግስት ትግስት ትግስት ነው የምታስጨርስ ልጅቷ። እጅግ በጣም ኦ እንደውም በጣም ጎበዝ ሰው ነው። የእውነት እንደ ልዑል ትግስተኛ ሰው የለም። በተለይ በኤልሳ ጉዳይ እንደ ልዑል የታገሳት፣ እንደ ልዑል ያቀበጣት ሴት የለች። የእውነት እሷ ደግሞ ይሄን እንትኗን አልወደደችም። ምንም አለ ምንም እንግዲህ እኔ ብቻ ልውል፣ ምንም ነገር እንትን ውስጥ አስገቡት። ስለ እሷ የራሷ ጉዳይ ነው። ሁላቸውም የራሳቸውን ሕይወት መመስረት የሚፈልጉ ይመስርቱ። ስለ እነሱ ብዙም መወዘጋገም መትማት አልፈልግም። ትመክረዋለህ ከእምቢት ካለግ ምንም ልታደርገው አትችልም። ማን ነው ስሙ? ኤፍሬም፣ ማን ነው፣ ቴድሮስ እንደውም ይህ ስራ እንኳንም ለቀቀ፣ የሆነ ታረፋት። ዴ ጭንቅላት ነው የምታዞረው ልጅቷ። እንደውም ተገላገለ የእውነት። ልዑል ራሱ ይህቺ ስራ ወጥቶ የእውነት የሌላ ሰው ከዝ የሌላ እንትን ቢይዝ ደስ ይለኛል። በቃ እነዚህ ሰዎች ከነጭራሹ መጥ በተለይ በኤልሳ ጉዳይ ላይ ምንም አይነት ንክኪ ባይኖረው ደስ ይለኛል። ልዑል ማለት ነው የራሱ አዲስ ሕይወት ቢመሰርት በቃ ይችን ልጅ ከነጭራሹ ማየት ስማን እራሱ መጠራት አልፈልግም። ስንት ነገር አደረገችው ልውል በሷ በሷ ምክንያት ስንት ነገር ሆነ። የተወደድኩ መስሏት አለሱ አረ ቅጥበት እና ለማንኛውም ጋይስ እንግዲህ ራሳቸው መጠበቅ አለባቸው ብዬ አስበው በተለይ ለልውል ማለት ነው። ይህ ጉዳይ እስከሚያልቅ ድረስ የሚያሳስበው የልዑል ጉዳይ ብቻ ነው እንጂ እኔ ስለ ኤልሳ ብዙም ብዙ እንትን አይደለም። እውነት ለመናገር ከየትም እሷ ምርጫዋን ስለመረጠች ለእሷ ማዘን የሆነት ማለት አልፈልግም። ስለዚህ ብቻ ባለበት እግዚአብሔር ይጠብቃቸው ነው የምለው። የብዙቻችሁ አንዳንዶች ደግሞ ከዘላለም ጋር አሁን ላይ ቢሆን ምናምን እያላችሁ ብዙ እንትን እያላችሁ ነበር ነው። ያው እንግዲህ እነሱ ደግሞ የራሳቸውን ሀሳብ ተናግረዋል። በእነሱ ዙሪያ ላይ ብዙም መደጋገም አንድ ጊዜ ሰው አንድ ይናገራል፣ መደጋገም ብዙም እንትን አይልም። ስለዚህ ሁሉም ነገር ራሳቸው እንትን ይላሉ። እንግዲህ ደግሞ ምን እንደሚመጣ ቀጣይ ምን እንደምታ ምን እንደምታስብ እንግዲህ የተሳ ጉዳይ መቼም እስከሚዘጋ ድረስ ትንሽ ለእነሱ አሳሳቢ ነገር ነው። ግን ደግሞ ልውል ደግሞ እንግዲህ እነዚህን ቅጣታቸው ማግኘት እስካለባቸው ድረስ እስከ ጥግ ድረስ መቀጣት ስላለባቸው ይቀጣሉ ብሏል። እንግዲህ እውነቱ ደግሞ እስከ መጨረሻው ድረስ እናያለን። እውነት ሁልጊዜም እውነት ናት። ስለዚህ ለማየት ክፉ ነገር ያርቅላቸው ከማለት ውጪ እኛ ምንም ልናደርግ አንችልም። ለማንኛውም የምወዳችሁ የዛሬው ቪዲዮ እንግዲህ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። አብዛኞቻችሁ ገብታችሁ ነው የምትወጡት፣ ላይክ አታረጉ። ላይክ ብታረጉ ደስ ይለኛል። ከመጣችሁ አይቀር ላይክ ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንበቱ ደህና ቆዩኝ እያልኩኝ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ ፕሌዝ። በቅንነት ማለት ነው ምንም አይከፍልበትም። መልካምነት ብቻ ነው የሚጠይቀው። እዚህ ከመታችሁ ላይክ ሼር ብታደርጉ ዜሮ አምስት ሳንቲም ከእናንተ የሚቀንስ ነገር የለም። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ የዛሬው ጊዜ ይመስላል። ባይባይ